ከስንት ኪሎ ሜትር ጉዞ በኋላ፣ ከ150 ኪሎ ሜትር በኋላ ከአዳማ ቦታው ላይ ደርሻለሁ። ከአጨዳ ድረስ እስከ ቤት መግባት ድረስ ምርቱ አሳያችኋለሁ ብያለሁ። እስቲ ዛሬ የት ደርሷል የሚለውን አብረን እናያለን። ተከታተሉ። ቤተሰቦቻችን ዛሬ እንግዲህ በፓርት ስሪ መተናል። ኤልሳ ቫይቭ ቤተሰቦች ባይዘው እንኳን ደሳላችሁ። 2000 ሰብስክራይብ ደርሰናል፣ ገብተናል። በእናንተ ብርታት እንግዲህ ፓርት ስሪ ዛሬ ልመጣ ወደ ቦታው ይሄድኩ ነው እንግዲህ እና ላይ እንዳሳየዋችሁ ዛሬ ፓርት 3 እንሰራለን ብላችኋል። ፓርት ልሰራላችሁ ነው። ወደ ቦታው ከኪሎ ጉዞ በኋላ ከ150 ጉዞ በኋላ ከአዳማ ቦታው ላይ ደርሻለሁ። እንግዲህ ትንሽ አውቀዝቀዝ ይላል አገሩ ያው ፀሐይም ስለሆነ፣ አሁን ደግሞ ይህ እንደምታዩት ባቂላ ነው። ባቂላ ስንቶቻችሁ ታውቃላችሁ? ባይዞ ገና እየደረሰ ነው። እዚህ ጋ አድጎ ምናምን ወደቀ። ወድቅ ደግሞ ጥሩ አይደለም። ፍሬያ ፈራም። እስቲ አንዷን በላል አድርግና ላሳያችሁ። እሸት ነው ባቂላ። ባቂላ ውስጥ ነው ያለሁት። ባይዞ አያችሁ የሚመስለው ዘንድሮ ባቂላ በጣም ደስ ይላል። መጨረሻውን ያሳምር ነው የሚባለው ለገበሬ መጨረሻውን ያሳምርላችሁ ነው የሚባለው ስለዚህ መጨረሻውን ያሳምርልህ በሉኝ እስኪ ለእኔ ለገበሬው በሉኛ፣ ደርሶኛል። እሺ እና ፓርቲ 3 እስቲ ምን ላይ ደርሰናል፣ ምን ላይ ደርሰናል የሚለውን እስከ አጨዳ ድረስ እስከ ቤት መግባት ድረስ ምርቱ አሳያችኋለሁ ብያለው። እስኪ ዛሬ የት ደርሷል የሚለውን አብረን እናያለን። ተከታተሉ። ከዚህም በፊት የአንዳንድ ወር ቆይታ ውስጥ ሁለት ቪዲዮ ሰርቼላቸዋለሁ። አሁን ደግሞ ከአንድ ወር በኋላ መጥቼ ባለፈው ከሰራሁት ፓርት ስሪ ነው ይሄኛው። ያው አሁን ላይ ደግሞ እዚህ ጋር ደርሷል። ይሄ ስንዴ ማለት ነው። እዚህ ጋር ቆሜ በፊት ሁለት ቪዲዮ ሰርቼላቸዋለሁ። ሶስተኛ ቪዲዮ ይሄ ይሄው፣ እዚህ ጋር ዛሬ ይሄ እህል አሁን አዘርዝሯል ማለት ነው። ይሄ ስንዴ ያው ምርት ፍሬ ይዟል ማለት ነው። አሁን በቃ እያሸተ ነው፣ ወደ መድረቅ ብቻ ነው የሚሄደው ማለት ነው። ከአንድ ወር በኋላ አሁን ይታጨዳል። ኦልሬዲ አንድ ወር አይቆይም አሁን አልቋል ማለት ነው። እዚሁ ጋር ደግሞ ከጎኑ ያለው ባቂላውንም አሳይቻችሁ ነበረ። ባቂላውም ስንዴውን በልጧል አሁን አድጎ፣ እንደውም ባቂላው ደግሞ በጣም እየረዘመ ነው። ተመችቶ ያው የዘንድሮ ክረምት በጣም በተመጣጣኝ ሁኔታ ነበረ ዝናቡ የዘነበው እና ይሄን ይመስላል የዚህኛው ምርት ማለት ነው። እዚህ ቦታ ያሳዩዋችሁ ሁለት ቪዲዮ ይሄ ሶስተኛው ቪዲዮ ነው። ይሄን ይመስላል እዚህ ጋር ያለው ምርት። ፈጣሪ ይመስገን። ትንሽ ግን ያው አንዳንድ አረሞች አሉ። እነኚህ አረሞች ናቸው ሙጃ፣ መድኃኒት አላጠፋ ያላቸው ማለት ነው። ከመድኃኒት አቅም በላይ የሆኑ ናቸው። ነኝ እንደዚህ የበቀሉት ያው ሙጃ ነው ትንሽ ግን ያው ይጎዳል። ይመስገን ይሄንን ማግኘት ራሱ ይሄንን ምርት ማግኘት ራሱ ለገበሬ ትልቅ ነገር ነው። በጣም ትልቅ አድቫንቴጅ ነውና በጣም ደስ ይላል። እንግዲህ ሁላችሁም እንኳን ደስ አላችሁ። እኔ ደስ ብሎኛል። እንግዲህ መጨረሻውን ያሳምርልን ነው የምንለው። አሁንም አሁን እዚህ ጋር ይሄን ይመስላል። ወደ ቀጣዩ ቪዲዮ ደግሞ እንሄዳለን። ተከታተሉ። ስ ስሪያችን ጋር በቆሎ ጋር ደርሰናል። እንግዲህ ይህም በቆሎ በፊት እየበቀለ ያለውን ታይም አሳየታችሁ ነበር። አሁን ደግሞ ደርሶ እሸቱ ይሄው በቆሎ እሸት፣ ከዚሁ ላይ ገንጠል እያደረግን እሸት መብላት ነው። አገዳውም ባይዞ ይጣፍጣል። እንደ መስኖ አይደለም። የመስኖ አገዳዎች ብዙ ጊዜ አይጣፍጡ፣ የመስኖ በቆሎዎችም ብዙ ጊዜ አይጣፍጡ። በተፈጥሮ ግን የሚዘራው በቆሎ በጣም ይጣፍጣል። አገዳውም ደግሞ ሸንኮራ በሉት እንደ አገዳ ነው የሚጣፍጠው እሱ አገዳ። በጣም ጣም አለው ሱካር ሱካር ነው የሚለው ጣሙ በጣም ለየት ይላል። በልቼ ላሳያችሁ። የዘንድሮ ምርት እንግዲህ እንደዚህ ይመስላል። ሁላችሁም እንዳያችሁት በፓርት 1 በፓርት 2 በፓርት 3 እያደረኩ እያሳያችሁ ነበር። የዘንድሮ ምርት እንግዲህ ይህን ይመስላል። አሁን ይሄ ምርት ከተነሳ ከላዩ ላይ ቀጣይ አመት 2019 በዚህ አመት እንገናኛለን ማለት ነው። እዚህ ቦታ ላይ ምክንያቱም ከዚህ በኋላ የአንድ አመት ቆይታ ውስጥ ነው ማለት ነው፣ እንደዚህ አይነት ምርት ከዚህ ማሳ ላይ ለማግኘት ማለት ነው። ምክንያቱም በተፈጥሮ ነው የምንዘራው ብለናል። የተፈጥሮ ዝናብ ነው የምንጠብቀው። በተፈጥሮ ዝናብ ስለምንጠብቅ በአመት አንዴ ነው ከአንድ ማሳ ላይ የምናገኘው ማለት ነው። ያው ኦልሬዲ፣ መስኖ ቢሆን በአመት ሁለቴ ሶስቴ ከአንድ ማሳ ላይ ልታገኝ ትችል ነበረ። ግን ምንድነው እዚህ ጋር ውሃ አለመኖሩ የተነሳ ተፈጥሮ ነው የምንጠብቀው ስለሆነ በተፈጥሮ የዘንድሮ ምርት ለ2018 ነው ማለት ነው። ለ2017 ተዘርቱ ለ2018 የደረሰ ምርት ነው ማለት ነው። አሁን እንዲህ የምታዩት እንግዲህ አሼት ደርሷል ብያቸዋለሁ። አሼቱን አሁን እየቆረጥኩ ነው። ቆርጠን ጠብሰን በልተን እናያለን። አብረን ተከታተሉኝ ብሎ ይሄም ተቆልቶ ደርሷል። እንግዲህ አሁን ደግሞ በልተን እናሳያቸዋለን ማለት ነው። ትኩስ ነው በጣም የዛሬ ምሳክኝ ጥብስ ነው። ያችሁ ጥሽታችንን አገዳችንን በልተናል። አሁን ወደ መሰናበቻችን ደርሰናል። እስቲ ከዚህም በፊት ቁጭ ብዬ የተሰናበትኳችሁ ቦታ እንሂድና እዛ እንሰነባበታለን። ያው እንግዲህ እንደምታዩት በጣም ንፋሱ ደስ ይላል፣ አየሩ በጣም ደስ ይላል። ንጹህ አየር ነው እዚህ የምታገኙት። በጣም ደስ ይላል ነው ያው እንደምታዩት ነው። ለቁጭ ብዬ አየር አገኛለሁ። በጣም ለአይምሮ እረፍት ለአይምሮ ሰላም ትልቅ ረፍት ነው የሚሰማ፣ እዚህ ስትሆን። ትልቅ ሰላም ነው የሚሰማ፣ እዚህ ስትሆን። ምንም ጫጫታ የለ፣ የሚረብሽ የለ፣ የሚያውክ ነገር የለ። ሰላም ስትፈልግ ሸት እየቀነጠፍክ ትበላለህ፣ ስትፈልግ አገዳ እየቆረጥክ ትበላለህ። ንጹህ አየር በቃ እዚህ መዋል ምን ያህል ደስ እንደሚል፣ ምን ያህል በጣም ነው ደስ የሚለው። እዚህ ቦታ ቁጭ ብዬ የመጨረሻ ቪዲዮ ሰርችላችኋለሁ። ካወቃችሁ አሁን ነው። ሳሩ በቅሎ ምናምን ንጹህ ሳር ነው፣ ምንም የለበትም። ይሄን

ምን ያህል ደስ እንደሚል ግሪኑ በድሮውን እየቀረስኩ ነው ማሳያችሁ። እገዛለሁ፣ እርግጠኛ ነኝ እንደምገዛ። ብር ከፈለጋችሁ ከአሁን ግብርና ላይ ነው። ዩቱዩብንና ግብርና በደንብ አሳድጉልኝ። እችት በደንብ ሰብስክራይብ አድርጉልኝ። ቲክቶክ አለኝ። ቲክቶኬን መግባት ከፈለጋችሁ ኤልሳ ቫይብ ብላችሁ ቲክቶኬን ማግኘት ትችላላችሁ። እወዳችኋለሁ። አይላቢ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና አሰንብቱልኝ። ቻው።